እኔ ራሴ ዶር ኤኤም ካርቲጌሳን ከፍተኛ አማካሪ የልብ ህክምና ስለ ልብ ኤሌክትሮፊዚዮሎጂስት አፖሎ ሆስፒታል ግሪንስ ሮድ ቼናይ። እያንዳንዳችው እያንዳንዳችሁ የቆዳ አካባቢ በቆሻሻ አካባቢ ለሚገኙ ታካሚዎች ቋሚ ፔስሜከር መተከል እንደሚደረግ ታውቃላችሁ። እነዚህም የተወሰነ የልብ መታወቂያ ያላቸው ሰዎች ናቸው። ዝቅተኛ የልብ መታወቂያ ወይም ዝቅተኛ የክልስ ደረጃ ታካሚዎች ብዙ ጊዜ በርስተርስታ የሚያጋጥማቸው የራስ ዝንጋጋ፣ የተደጋጋሚ የአእምሮ ማጥፋት፣ ድካም፣ የሰውነት ድካም ወይም ከልብ አደጋ ጋር የተያያዙ ምልክቶች ጋር ይመጣ ነው። ለእነሱ የልብ መታወቂያን በትክክል ማቆየት በጣም አስፈላጊ ነው፣ ምክንያቱም የሰውነቱን ሙሉ ደም ዝውውር በቂ ለማድረግ ነው። ብዙ ዓመታት በተለመደው የፒስሜከር መተከል በቆሻሻ አካባቢ በሁለት ኢንች መቁረጥ ከተደረገ በኋላ በአካባቢ የህክምና ማስታካሚ እየተደረገ ነበር። ነገር ግን በዘመኑ ላይ የተለመደውን ፒስሜከር መተከል ሲደረግ ታካሚው ለ10 ዓመት 20 ዓመት ከቆየ በኋላ ለልቡ አደገኛ ተጽዕኖ ሊኖረው እንደሚችል ተረዳናል። ስለዚህ አዲስ ቴክኖሎጂ የሚባል የኮንዳክሽን ሲስተም ፔሲንግ አስገብተናል። በዚህም የተለመደው ፔስሜከር በአዲስ ዘዴ ይተከላል። በዚህም ዘዴ ሊድስ በልብ ውስጥ በተወሰነ ቦታ ይቀመጣሉ። ይህም ቦታ ለራሳችን የሆነው የኤሌክትሪክ ሲስተም ቅርብ ነው። እንዲሁም የፔስ ሜከሩ አሁን የሚሄደው ከዚህ አስር በራሳችን የኤሌክትሪክ መስመር ይዞ ልቡን ያነቃቃል። ይህን በማድረግ ከፔስሜከር ጋር የተያያዙ ችግሮችን በረዘን ዘመን ማስወገድ እንችላለን። ይህም ከፔስሜከር የሚመነጨውን የልብ ኃይል ድክመት ማከላከል እንችላለን ማለት ነው። ይህ እንደ አዲሱ ቴክኖሎጂ እኛ የተለመደነው ነው። ከአራት አምስት ዓመታት በፊት ጀምረን ለሁሉም የፔስሜከር ታካሚዎች እየተጠቀምበት ነው። ለአረጋዊ ሰዎች የተስተካከለው ሌላ አዲስ ቴክኖሎጂ ደግሞ የሊድ የሌለው ፔስሜከር ነው። እርሳስ የሌላቸው የልብ ምቶች ፔስሜከርስ የትከሻውን ክልል ሳይከፍቱ ወይም ሳይቆርጡ ናቸው ከወገብ አካባቢ በቁልፍ መንገድ በመግባት እንደ ፔስሜከር ያለ ትንሽ ካፕሱል ማስገባት እንችላለን። ይህን በልብ ውስጥ ማቆየት ይቻላል። ለ10 እስከ 15 ዓመታት ይቆያል። ስለዚህ አረጋዊ ሰዎች ለተለመደው የፔስሜከር ተከላ በጤና ሁኔታቸው ስለማይሆን እነዚህ ሰዎች ይህን ይህም ፔስሜከር ማግኘት ይችላሉ። ያለመቁረጥ ወይም መሰየም ረጅም ጊዜ በችግር ሳይደርስ መኖር ይችላል። አመሰግናለሁ።